ማደነገጥ ሽኝ ልጅ። አረ አልደነገጥኩም። አባይ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነኝ። አባይ ተቀመጥ። ሽኝ እንዴት መጣ እንዴ? ጉድ እኮ ነው። እርግብ ተገኘች። እርግብ የባዩሽን መሞት ሰምታ እንግዲህ ካለችበት ብቅ ብላለች ማለት ነው። ሜሮንጋ ደውላለች ሜሮን ጋር ደውላ እንግዲህ ሜሮንን አናግራታለች። ያው ሜላት እንደገደለቻት ነው እርግብን ቤተሰቦች የነገሩኛለችው። እናም ካሜሩን ጋራ አውርተዋል ማለት ነው። ካሜሩን ላይም እንግዲህ ብር ይዛ ሄዳ ነበረ። ስለ ብሩ ስለወሰደችውም ይቅርታ እየጠየቀቻት ነው። አሁን ላይ እንግዲህ እርግብ እየአፈላለገች ነው ማለት ነው። ተገኝታለች። ካለችበት ብቅ ብላለች። የባዩሽ መሞት ቤተሰቦቿ ደውለው ስለነገሯት፣ በባዩሽ መሞት ምክንያት እንግዲህ እርግብ ካለችበት ወጥታለች ማለት ነው። እንግዲህ መስፍን ወደ ሀኒ ጋ ያመራል ማለት ነው። ሀኒ ቤቷ ቁጭ ብላ እያለ መስፍን ወደ ሀኒ ጋ ይሄዳል። ሰላም ብሎ ይገባል። እንዲ ሀኒ ደነገጠች። ሀኒ መስፍን በመምጣቱ ደነገጠች። እንዴ፣ ምነው ነው ደነገጥሽ? ልጄ እንዴት ነሽ? ብሎ ይላታል ሰላምታውንም ካቀረበላት በኋላ ወንበር አዘጋጅታለት በለዚህ ጋር ቁጭ በል ብላ ትለዋለች። እንዴት መጣ አባዬ? ብላ ትጠይቀዋለች። እንዴ ልጄ ስትናፍቀኝ ነዋ የመጣሁት ብሎ መስፍንም እየጠየቃት ይንመልስላታል። እንዴ እኔ እመጣ ነበር እኮ እዚህ ድረስ መልፈታ ይጠበቅብህም ነበር በማለት አኔም መስፍኔን ትጠይቀዋለች። እንዴ በመጣምን ችግር አለው የኔ ልጅ ብሎ እሱም ይመልስላታል። እሱማ ችግር የለውም እነሳልምዬ እነሰላምዬስ እንዴት ናቸው? ደህና ናቸው ብላ ትጠይቃቸዋለች። ደህና ናቸው፣ ምን ይሆናሉ? ግን አንቺ ምን ሆንሽ ነው የጠፋሽው በማለት ጥያቄውን ይጠይቃታል። አረ አለሁ አባዬ ብላ ትለዋለች። እሱም ሃንዬ እንደውም እኮ ስለሱ ነገር ላናግርሽ ነበር የመጣሁት በማለት መስፍኔም ሀኔን ይጠይቃታል። ሀኔም ስለምኑ ምንድን ነው እሱ ብላ ብላ አባዬ ትጠይቀዋለች። ወንድምሽ ባደረገው ነገር ተቀይመሽ ነው አይደለ? የጠፋሽው በማለት መስፍኔም ሀኔን ይጠይቃታል። ሀኒም እረ አይደለም አባዬ ጋ ለመኖር ስለፈለግኩኝ እኮ ነው ብላ ትመልስለታለች። መስፍኔም የኔ ልጅ ሁሉንም ነገር አውቃለሁ፣ ወንድምሽም ቢሆን ያንን ያደረገው አንቺን የጠበቀ እኮ ስለመሰለው ነው በማለት መስፍኔም ለሀኒ ይነግራታል። ሀኒ እውነት አባዬ እኔ ምላሴ ባደረገው ነገር ተቀይሜ አይደለም የቀረሁት ብላ ትመልስለታለች። እና ካዲያ ምንድን ነው እኔ ልጅ ብሎ እሱም ይጠይቃታል። አባዬ በፊትም ቢሆን እኮ ነግሬ ነበረ ብላ ትጠይቅ ትመልሰለታለች። እሱም ምኑ ብሎ ይመልስላታል? ያኔ የዲኤንኤ ምርመራውን ልናደርግ ስንሄድ እኮ አታስታውስም ብላ ትለዋለች። እሱም ምን ብለሽ ነበረ ብሎ ይጠይቃታል። እኔ ምርመራውን ማደርገው እውነቱ እንዲወጣ እንጂ ከአባቴ ተለይቼ ተለይቼ መኖር እንደማልችል ነግሬ ነበር እኮ ብላ ታስታውሰዋለች። እሱም እና ብሎ ይመልሰላታል። እናማ እኔ እኔና እናንተ የምንለያይበት ጊዜ ደርሷል ማለት ነው በማለት ሃኒም ትመልስለታለች። እንዴ ሃኒዬ ምን እያልሽ ነው? ብሎ እሱም ይገረማል። አባዬ እኔ ከዚህ በኋላ መኖር ያለብኝ ከእናንተ ጋር ሳይሆን ከአባዬ ጋር ነው ብላ ትነግረዋለች። እኛ ሴኔ ልጅ? ብሎ መስፍኔም ይጠይቃታል። እንደዚህ አይነት ጥያቄ እየጠየከኝ እንደማታስጨንቀኝ ከናም ከአባዬ ጋር መኖር እንደከፈለኩ እንደምፈቅድልኝ ቃል ገብተልኝ እኮ ነበር፣ በማለት አኔም ተጠይቀዋለች። መስፍኔም እሺ፣ በጣም ይቅርታ፣ ይሄንንም እኮ ቢሆን ተነጋግረን ማድረግ እንችል ነበር። ምናሴን ምክንያት አርግተሽ ከቤት መውጣት አይጠበቅብሽም ነበር፣ በማለት መስፍኔም ይመልስላታል። ሀኒም አልቻልኩማ፣ እንደዚህ አይነት ሰበብ ካልተጠቀምኩኝ ቆርጬ መውጣት አልችልማ ብላ ሀኒም ትመልስለታለች። መስፍኔም የኔ ልጅ አንቺም እኮ ተሰቃይሽ፣ ቢያንስ እንኳን አንዱን ስም በስምሽ እናድርግልሽና ከአባትሽ ጋር አብራችሁ ኑሩ በማለት መስፍኔም ለሀኒ ይነግራታል። ሀኒም አባዬ እንደዚህ አይነት ነገር አይፈልግም። ምንም ቢሆን እኔም ቢሆን ደግሞ የሱ ልጅ ነኝ በማለት ትመልስለታለች። እንዴ ሀንዬ ብሎ እሱም ይመልስላታል። አባዬ ዝም በል በቃ፣ እዚህ እንድኖር ብቻ ፍቀድልኝ። እኛ ምንም አንፈልግም በማለት ሀኒም ለመስፍኔ ትመልስለታለች። እንዴ ያንቺ ስቃይ ኮ የእኛንም ቢሆን እኮ ይሰማናል በማለት መስፍኔም ይመልስላታል። እንዴ ገንዘብ እያለ እንዴት ነው አንቺ እንደዚህ አይነት ቤት ውስጥ ስትኖሪ ዝም ብለን የምናየው? በማለት መስፍኔም ይመልስላታል። ሀኒም የኔ መኖሪያ ቤቴ ሳይሆን የአባዬ ልብ ነው። አባዬ ካለልኝ አባዬ ካለልኝ ደግሞ አይደለም መሬት ላይ እሾክ ላይ ብተኛ ራሱ አይቆረቁረኝም በማለት ሜለ ሀኒም ለመስፍኔ ትነግረዋለች። መስፍኔም እኔ እንጃ ግን ምን እንደምልሽ ራሱ አላቅም በማለት መስፍኔም ግራ ይጋባል። በጣም ተጨነቀ። እንግዲህ ሀኒ እሱም ምን እንደምልሽ አላውቅም በማለት አጠገቧ ፍራሹ ላይ ይወርዱና እቅፍ ያደርግና የሰማታል። እንግዲህ መስፍኔ ምግር አገባው ማለት ነው። ሀኒ መናሴን ሰበብ አድርጋ ወጣች እንጂ ሲጀመርም ከአባቷ ተለይታ መኖር እንደማትችል ጠንቅቃ ነግራቸዋለች ማለት ነው። ሰላም፣ ሰላም ውድ የቻናል ቤተሰቦች፣ ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ? ሆይ እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበሮች ደግሞ ላይክ ሼር፣ ኮሜንት አስተያየታችሁ ምንጊዜም እንደምለው እንዳይረሳ። ዛሬ ደግሞ ኖላዊ ድራማ ክፍል 124 መጥቻለሁ። ይሄን ቪዲዮ እስከ መጨረሻው ድረስ አይታችሁ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ሜላት ያው እስር ቤት ነች ያለችው። እናም ምላሴ እና ሰላም ምግብ ይዘውላት ሊጠይቋት ወደ ሜላት ያመራሉ። ሜላትም እንግዲህ ስትጠብቃቸው ስለነበረ በመቆየታቸው በጣም ተጨንቃ ነበር። ቆይ ምን ሆናችሁ ነው እስካሁን ድረስ የቆያችሁት ብላ ትጠይቃችዋለች። እንዴ እማዬ ገና አይደል እንዴ ሰዓቱ በማለት ምላሴም ይመልስላታል እኔ ምን አውቃለሁ ብቻ ግን በጉጉት ስጠብቃችሁ ነበር፣ በማለት ሜላትም ስጠብቃቸው ስለነበረ ስትቆይባቸው ስትጨነቅ ስትመጣላት ሲመጡላት ትጠይቃቸዋለች። እና ሰላምም ቆይ ምን ሆነሻል ማዬ ብላ ትጠይቃታለች። ሜላት ምላሴ ባለፈው እቤት መታ የነበረችው ልጅ ስሟን ታስታውሳለህ? ብላ ምላሴን ሜላት ትጠይቀዋለች እኔንጃ አላስታውስም፣ በማለት እሱም ይመልስላታል። እንግዲህ ሜሮን በተደጋጋሚ ሁለቴ ነው እንደዚህ ሜላት ቤት መታ ነበረ። አሁን ላይ ሜላት ትጠይቀዋለች ማለት ነው። ምላሴ አግኝቷት ነበረ፣ ስሟን ታስታውሳለህ ብላ ትጠይቀዋለች። ሜሮን ነበር ያለችህ ብላ ታስታውሰዋለች። አዎ ሜሮን ነው ያለችኝ ብሎ ምላሴም ይመልስላታል። ሜላትም አሁ በቃ አውቅ ያለው አውቂያታለሁ በማለት ለምላሴ ትመልስለታለች። የት ነው የምታውቂያት ብሎ ምላሴም ይጠይቃታል። ሜሮን ማለት ባዩሽ ቤት ተከራይታ የምትኖር ልጅ ነበረች በማለት ሜላትም ትለዋለች። ሰላምም ምን እንዴት ብላ ትጠይቃታለች የማውቃት ያኔ ነበረ ከዛ በስንት ጊዜ በኋላ ባለፈው አገኘኋት በማለት ሜላትም ትነግራቸዋለች። ምላሴ የት ብሎ ይጠይቃታል። ሜላትም እባዩሽ ጋር ታስራ ነበረ ከዛ ምንም ጥፋት ስላልተገኘባት በነፃ ተለቀቀች በማለት ሜላትም ትነግራቸዋለች። ሰላምም ምንም ጥፋት ካላጠፋች እንዴት ቆይ እንዴት ታሰረች በማለት ተጠይቃታለች። ሜላትም የኔን መታሰር ስትነግራት እንደደነገጠች ነግረህኛል አይደለ? ብላ ሜላትም ምላሴን ትጠይቀዋለች። ምላሴም አዎ መደንገጥ ብቻ ሳይሆን ባዩሽንም ባዩሽን ብላ እንደታሰረች ታውቃለች ነግራኛለች በማለት ባዩሽን ገላ እንደሆነ እንደታሰረች ነግራኛለች በማለት ምላሴም ለሜላት ይነግራታል። ሜናትም ስለዚህ ጥርጣሬ እውነት ነው ማለት ነው ብላ ትጠይቃቸዋለች። ሰላምም እንዴት ብላ ትጠይቃታለች። ስለ ባዩሽ ሞት ቀድማ የምታቀው ከሆነ ስለ ባዩሽ ሞት ቀድማ የምታቅ ከሆነ ስለ አሟሟቷም ታውቃለች ማለት ነው በማለት ሜላትም ትነግራቸዋለች። ምናሴም እንዴት ብሎ ይጠይቃታል። ሜናትም ከፖሊሶቹ መጨረሽ ከባዩሽ ጋር መጨረሻ ላይ በስልክ ያወራችው እሷ እንደሆነች ነግረውኛል በማለት ሜላትም ትነግራቸዋለች። ሰላምም ምን ነበር ያሉት ብላ ትጠይቃታለች። እሱን እንኳን አልነገሩኝም በማለት ሜላትም ትመልስላቸዋለች እና ካዲያሁን ምን ይሻላል ብሎ ምላሴ ይጠይቃታል። የሜሮን ቤት የት እንደሆነ ስለማውቅ እነግራችኋለሁ በማለት ሜላትም ትላቸዋለች። ከዛስ ብሎ ስለም ምላሴም ይጠይቃታል። ከዛማ ሄዳችሁ ምን ምን ልትነግረኝ እንደሆነ ሄዳችሁ ትጠይቋታላችሁ፣ በማለት ሜላትም ትላቸዋለች። ምላሴም እናገኛታለን ብሎ ይጠይቃታል። ፖሊሶቹ ሞክረው ነበረ ሊያገኟት አልቻሉም፣ በማለት ሜላትም ትላቸዋለች። እናንተ ደግሞ ሞክሩ ብላ ትጠይቃቸዋለች። ሰላምም እሺ ካልሽ በቃ አብረን ሆነን እንፈልጋታለን፣ በማለት ሰላምም ትስማማለች። ሜላትም ደሞ ለአባታችሁ ይሄንን እንዳትነግሩት በማለት ታስጠነቅቃቸዋለች። ምናሴም ለምን ብሎ ይጠይቃታል። ያው ችኩል እንደሆነ ታውቃላችሁ። ምናልባት እንኳን ቢያገኛት ምንም ነገር አላቅም ብትለው የሆነ ነገር ሊያደርጋት እንደሚችል መገመት ከባድ አይደለም በማለት ትላቸዋለች። ሰላምም እሺ በቃ አንነግረውም ብለው ሁለቱም በዚህ ይስማማሉ። እናም ያመጡትን ምግብ ይሰጧትና እሷም ወደ ውስጥ ትገባለች። ቻው ይባባሉ እና እነሱም ወደ መንገዳቸው ያመራሉ። እሷም ወደ ውስጥ ትገባለች። እንግዲህ ሜሮን ሜሮንን እየፈለጓት ነው ማለት ነው እነ ምላሴ አሁን ላይ ሜሮን ቤቷ ሄደው እየፈለጓት ነው። ያው ሜላት፣ እሷ ስለ ባዩሽ ሞት ታቃለች። አዎ ታቃለች፣ ጠንቅቃ ነው የምታውቀው። ሜሮን ጠንቅቃ ታቃለች፣ የራሷ ሰላይ እንደገደላት ሜሮን ጠንቅቃ ታቃለች። ያው እንግዲህ ጭምጭምታ ሜላት ነግራት ነግራት አለች ማለት ነው። ያው ግልጹን ባታረግላትም ፖሊሶቹ መጨረሻ ላይ ከእሷ ጋር አውርታ እንደሞተች ነግረዋታል ማለት ነው። አሁን ያላቸው አማራጭ ሜሮን እንፈልገው መጠየቅ ነው ማለት ነው። ሚሮንም ግን የሆነ አጣብቂኝ ውስጥ ገብታለች አሁን ላይ እሷን በጣም እየተጨነቀች ነው ማለት ነው። እናም እርግብም እንግዲህ ያክስቷን ሞት ደም እየፈለገች ደሟን ልታወጣ እየፈለገች ነው ማለት ነው። አሁን እርግብ ባዩሽ ሜላት እንደ ገደለቻት ነው የምታውቀው። እና አሁን ቤተሰቦቼ ይሄንን ቢሰሙ መጥተው ቤቱን ያቃጥላሉ፣ የእነ ሜላትን ቤት ያቃጥላሉ እያለች እንግዲህ እየተጨነቀች ነው። እናም ደግሞ አሁን ሰፈሬ ሂጄ የግድ ማጣራት አለብኝ፣ በምን ምክንያት እንደ ሞተች ማጣራት አለብኝ፣ ወደ ሰፈሬ ሄዳለው እያለች እንግዲህ ሜሮን ጋር ብትደውል ሜሮንም ልታነሳላት አልቻለችም ማለት ነው። ሜሮን ጋ ለመደወል ስልኩን ብታነሳ ልታነሳላት አልቻለችም። እንግዲህ እርግብ አሁን ላይ የአክስቷ መሞት በጣም ቁርቁሯት፣ ስለ እሷ እንዴት እንደሞተች ልታጣራ ተነሳስታለች ማለት ነው። እሷ ግን ያው ሜላት እንደገደለቻት ነው እርግጠኛ ሆና የምታውቀው። ሜላት ግን ምን ውስጥ የለችም ልቁኑ እንትላንፈልጊ ማለት ነው ሜሮንን ጠይቂያት፣ ከሜሮን አጣሪ። ሜሮን ነች እየገደለቻት ሜሮን ሜሮንም አብራ ነበረች ማለት ነው። ሜሮን ገደለቻት ሳይሆን አብራ እንደ ማን ደገደለታ እንደ ገደላ ጠንቅቃ ታውቃለች ማለት ነው። ሜሮን እና አሁን እርግብም ሜሮንን ትፈልጋለች፣ ሜላትም ሜሮንን ትፈልጋለች። ሜሮን እንግዲህ ብዙ ጥያቄ ያለባት እናም መስፍኔ ከሀና ቤት ወደ ቤቱ ያመራል ማለት ነው። ያው ከሀና ጋ ሀና ትመለስልኛለች ብሎ ነበረ ብዙ ጥረት ያደረገው እዛም ሄዶ ድረስ እዛ ድረስም ቤቷ ድረስ ሄዶ የደከመው ሀኔ ግን ምንም ነገር በመመለሷ ልትስማ ማለት አልቻለችም። ያው ወደ ቤቱ ተመልሶ ድንብላለን እሳሎን ቁጭ ብሎ ይጠራታል። ምግብ አቅርቤ ሌላት ማለት ነው እናም ልጆቹን እየጠይቃቸዋል። ቤት ገብቶ እናታችንን እንጠይቃለን ብለው ሄደዋል ብላ ድንብላልም ትላቸዋለች። እንደወጡ አልተመለሱም እንዲህ እስካሁን ድረስ ብሎ እሱም ይገረማል። ያው እንግዲህ አልመጡም ብላ ድንብላልም መልሷን ትመልስለታለች። እኔ ምለው እንዴት ነው የሄዱበት፣ እንዴት ሆነ? ብላ መስፍኔን ድንብላል ትጠይቀዋለች። አልተሳካልኝም ባክሽን፣ ብሎ መስፍኔም ለድንብላል ይመልስላታል። ድንብላል እንዴት ጋሼ ብላ ትጠይቀዋለች። ሀና በጣም አምረራለች ብሎ ይመልስላታል። ድንብላልም እንዴት ምን ሆና ብላ ትመል ትጠይቀዋለች። መስፍኔም እንግዲህ ከዚህ ቤት ፈጽሞ መኖር አትፈልግም በማለት ይመልስላታል። እንዴ ጋሼ ምን አደረግናት? ብላ ድንብላልም ትመልስለታለች። በኛ ምክንያት ሳይሆን ከአባቴ ጋር መኖር እፈልጋለሁ ነው ያለችው ብሎ ለመስፍኔም ለድንብላል ይነግራታል። ድንብላልም እንዴ እርሶስ አባቱ አይደሉም እንዴ በማለት ለመስፍኔ ትመልስለታለች። እኔ ወለድኳት እንጂ አላሳደኳት በማለት መስፍኔም ለድንብላል ይነግራታል። እና ቢሆንስ ዘርኮ ከሉጋሚ ይስባል በማለት ድንብላልም ለመስፍን ትመልስለታለች። መስፍንም አይ እሱ አባባል ነው ብሎ ይመልስላታል። የአገሬ ሰው እኮ ዝም ብሎ አይተርትም ጋሼ በማለት ድንብላልም ትመልስለታለች ትመልሰለታለች። እስኪ ተይኝ ድንብላል ብሎ እሱም ይናደድበታል። ድንብላልም ብላልም እና በቃ አትመጣም ማለት ነው ብላ ትጠይቀዋለች። እሱም እኔም አልገባኝም እንዳላስጨንቃት ብዬ ምንም አላልኳትም በማለት መስፍኔም ለድንብላል ይመልስላታል። ሁሉንም ነገር እሺ ብዬ ተቀብያት ነው የመጣሁት ብሎ ይነግራታል። እስኪ ባክሽን የሚቀብም የሚበላ ነገር አዘጋጅልኝ ብሎ ይጠይቃታል። እሺ በቃ ጋሼ ላቅርብልህ በማለት እሷም ትትላለች። ከዛ ድን ብላል መለስ ብላ ልትሄድ ያለችውን ተመለስና መስፍንም ምን ነው ድን ብላል ብሎ ይጠይቃታል። ጋሼ ሀና ሲያገኟት ግን ብቻዋን ነበረች ብላ ትጠይቀዋለች እና ካዲያ ከማጋ ትሆናለች። ምን ማለትሽ ነው ብሎ ይመልስላታል። እንግዲህ እሀና ብቻዋን ነበረች ብላ አልጠየቀችው ምንድን ብላል፣ እና ከማጋ ልትሆን ትችላለች። ከአባቷ ጋር ነው አባቷ አሁን ቤት የለም ብሎ ይመልስላታል። ማለት ነው ቤት አላገኘሁትም። ሰላም፣ እንግዲህ የዛሬ ቪዲዮ የኔን ይወሰለ ውድ ቤተሰቦቼ፣ ቀጣይ ቪዲዮ እስከምንገናኝ ድረስ ቸርሰንብትልኝ ስለነበረ ቆይታ መሰግናለሁ።